ሰላም እንደምናላችሁ፣ በሀገር ውስጥም በመላው ዓለም የምትገኙ ኢትዮጵያውያን ትውልደ ኢትዮጵያውያን፣ ኦርቶዶክሳውያን በሙሉ መንበር የሌት ከብርሃን ልጆች የህፃናትና የአረጋያን መንደር የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል የገናን በዓል ምክንያት በማድረግ የብርሃን ልጆች የህፃናትና የአረጋያን መንደር ከህዳር አንድ ጀምሮ አልባሳት እንዲሁም ሌሎችም ድጋፎች በማሰባሰብ ላይ እንገኛለን። ለህፃናት ለአረጋውያን፣ በጎዳና ለሚገኙ ወጣቶች የሚሆኑ አልባሳቶች በቤታችሁ የሚገኝ ከሆነ አምጥታ ሰላማችሁ እንድትሰጡን እንጠይቃለን። አድራሻችን ከአራዳ ቅዱስ ጊዮርጊስ ቤተክርስቲያን ከፍ ብሎ አፍራን ህንፃ አጠገብ ወረዳ አምስት አስተዳደር ቅጥር ግቢ ውስጥ እንገኛለን። ስለዚህ አልባሳት ድጋፍ እንድታደርጉ የመጀመሪያው መልእክቴ ነው። ሁለተኛው ፓስታ፣ መኮረኒ፣ ዱቄት፣ ዘይት፣ የምግብ ውጤቶች የሆኑ ካሏችሁ ወይም ማድረግ ከፈለጋችሁም እነዚህንም ድጋፎች እንድታግዙን እንጠይቃለን። ሌላው በገንዘብ ማገዝ ለምትፈልጉ በኢትዮጵያ ንግድ ባንክ 1033 8451079 በሆነው ቪሌጅ ኦፍ ላይት በሚለው የድርጅታችን አካውንት ደግሞ ካላችሁበት በገንዘብ ማገዝ ትችላላችሁ። እንግዲህ መጪው የገና በዓል ነው። ገና ደግሞ የስጦታ በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ዕለት ችግረኞች በቤታቸው በደስታ እንዲያከብሩ ደግሞ የብርሃን ልጆች ሕፃናት እናያደረጋ መንደር ይሰራል። ኑ ከበጎ ነገር ጋር ተባበሩ። በዚህ በጾመ ነቢያት አንድ ወር ብቻ ነው የቀረው። በዚህ በአንድ ወር ጊዜ ውስጥ ደግሞ ድጋፋችሁ እንድታደርጉ መልእክት እናስተላልፋለን። መልካም